ሰላሳ ደቂቃ ከቤት ይጋ እንዴት ቆያችሁን? በያላችሁበት ቤተልሔም ተስፋዬ ኦፊሻል ዩቲዩብ ፔጅ ላይ በተደጋጋሚ እየተገናኘን ነው። እኔ ቤተልሔም ነኝ። የተለያዩ ሀሳቦችን ወደ እናንተ እያደረስኩኝ ይህ እየተወያየን እየተማማርን እዚህ ደረስን። ወደ አስር ፕሮግራሞች አስራአንድ ፕሮግራሞች ወደ እናንተ ደርሰዋል። በጣም ትልልቅና ሰፊ ሀሳቦችን ወደ እናንተ እያደረስኩ እንደሆነ ይታወቃል። ከቤተልሔም ተስፋዬ ኦፊሻል ዩቲዩብ ፔጅ ብዙ እንደተጠቀማችሁ በነገራችሁኝ በሰጣችሁኝ አስተያየት በጣም በጣም ደስተኛ ነኝ። ብዙዎች ጋር እንዲደርስ ሀሳቡ እንግዲህ በጣም ብዙዎች እንዲማሩበት ብዙ ጥረት እያደረግኩ ነው። አሁንም ያለፉትን ሶስት ፕሮግራሞች ስኩዝ አድርጌ ጨምቄ፣ መረሳት የሌለባቸው ናቸው፣ ለእኔ ተከታዮች ይገባቸዋል፣ እነዚህ መልካም ሀሳብ ናቸው ብዬ ያሰብኳቸውን በሰመሪ ወይም ደግሞ ትንሽ አሳጥረን ዋና ዋና ኮር ኮንሴፕቶች ላይ ትኩረት አድርጌ ሰመሪ እያዘጋጀሁላችሁ እንደሆነ ባለፈው ነግሬያችኋለሁ። አንድ የሰመሪ ፕሮግራም ወደ እናንተ አድርሻለሁኝ። ዛሬ ደግሞ ሁለተኛውን ሰመሪ ከአራተኛው ፕሮግራም እስከ ሰባተኛው ያለችዋን የዘጠና ደቂቃ ፕሮግራም በአስር ደቂቃዎች ውስጥ አጠቃልዬ ዋና ዋና ሀሳቦችን ላቀብላችሁ ተዘጋጅቻለሁ። ወደ ከፍታ ከቤተልሔም ጋር አብረን ከፍ ወዳለው አሳሰብ ከፍ ወዳለው አመለካከት እንሄዳለን ብዬም ተስፋ አድርጋለን። ስለዚህ ዛሬም እንደተለመደው ሶስት ፕሮግራሞችን እንግዲህ ጨምቀን ወደ እናንተ እናደርሳለን። አራተኛው ፕሮግራም ካስታወሳችሁ ኖርማላይዚንግ አብኖርማሊቲስ በጣም እንደ ስጋት እንደ አንድ ማህበረሰብ ጥናት ባለሙያ ወይም ደግሞ በማንነቷ እንደምትኮራ ኢትዮጵያዊነታችን፣ ሃይማኖታችን፣ ባህላችንን መጣል እንደማንፈልግ ሰዎች ሆነን ስናስበው በጣም የሚያስጨንቁኝ ነገሮች አሉ። ስለዚህ እሱን ኖርማላይዚንግ አብኖርማሊቲስ የሚል አንድ ቶፒክን አንስተን ነበር። ሶስተኛ፣ ወይም ደግሞ ለዛሬው ሶስተኛ አድርጌ ያስሉት ኢትኖሴንትሪዝም ኤንድ ዚኖሴንትሪዝም ብለን ደግሞ ያነሳናቸው በጣም ደስ የሚሉ ቶፒኮች አሉ። የእኔ ብቻ ነው ትክክል፣ እኔ ጋር ያለው ነገር ነው አንደኛ፣ የኔ ሃይማኖት፣ የኔ ባህል፣ የኔ ብሔር ነው ከሁሉም አንደኛ ብሎ ማሰብ የታመመ አሳሰብ ነው። ከዚህ አሳሰብ ካልወጣን እንደ ማህበረሰብ ብዙ ችግሮችን እናስተናግዳለን የሚልም ስጋት ስላለኝ ይህንንም እንደ አንድ ሀሳብ ይዤ መጥቼ ነበረ። በሶስተኝነት ደግሞ ያነሳነው ነገር the opportunity cost ወይም ደግሞ ሁለት ሶስት እድሎችን በአጋጣሚ ወደኛ ይመጣሉ የስራ እድሎች፣ የትምህርት እድሎች፣ የተለያዩ ነገሮች በአንዴ ሲመጡ እንዴት ነው ምን መርጣቸው? የተሻለውን ነገር መርጠን የኛ የምናደርገው የኛ ደግሞ ምናልባት አንደኛውን ደግሞ ሊቆየኝ ችግር የለውም ይሄንን በኋላ ማገኘው ችግር የለውም ብለን በኦፖርቹኒቲ ኮስትነት የምናቆየው ደግሞ ነገር ይኖራል። ስለዚህ እነኝን ሶስት ነገሮች በጣም ባጭሩ ወደ እናንተ ለማደስ ነው ጥረት የማደርገው። ስለዚህ ኖርማላይዚንግ ዳ ኖርማሊቲስ የምንለው ፕሮግራም እንግዲህ የሚያጠነጥረው ወይ የሚያተኩረው እንደ ማህበረሰብ እንደ ኢትዮጵያዊነት እንደ ማንነታችንን በደንብ አክብረን እንደያዘን አንድ ማህበረሰብ የእኛ ሊሆኑ የማይገቡ በፍጹም አፀያፊ የሆኑ ከኛ ሃይማኖት፣ ባህል ያፈነገጡ እንደ ማህበረሰብ አደገኛ ነገር ላይ የሚጥሉንን ፕራክቲሶች እየተለማመድ ናቸው። እያየው ነው። ይሄ ደግሞ ደሊበሬት ሆን ተብሎ ባጀት ተመድቦለት ምናልባት በሃይማኖት ተቋማትነት በደንብ ተቋም መስለው ይህንን ሀሳብ እያስፋፉ ያሉ ተቋማት ድርጅቶች እንዳሉ ይታወቃል። እኔ ዛሬ ስማቸው ሜንሽን አድርጌ ላስተዋወቃቸው አልፈልግም። ግን የሃይማኖት ተቋም የሚመስሉ ናቸው። እኛ የምንጸየፈውን የእኛ ማንነት ያልሆኑ ነገሮችን ግን እንደ ታዳጊ ሀገር የኛ ያልሆኑ ነገሮችን እያመጡ ላያችን ላይ ዳምፕ እያደረጉብን ነው። እና እኛ በብልጠት ማንነታችንን አስጠብቀን ባህላችን፣ ሃይማኖታችንን ጠብቀን መኖር እንዳለብን ይሰማኛል። ስለዚህ ሃይማኖት መስሎ ትክክል መስሎ ይመጣል። አንዳንድ ጊዜ በጣም በሚያሳዝን ሁኔታ ተገዶ መደፈርን አንዳንዴ ኖርማላይዝ እንድናደርገው ያደርጉናል። በጣም ከባባድ ስህተቶችን ከተገዶ መደፈር በኋላ ባለፈው የሚያው የራሳችን ታሪክ የነበረውን ነገር ታስታውሳላችሁ። ከደፈሯት በኋላ ነፍሷን እስከ ማሳጣት ድረስ ህይወቷን እስከ ማሳጣት ድረስ ይደርሳል። ከዛም ባለፈ በጣም አሰቃቂና አስጨናቂ በሆነ መንገድ ህይወታቸው እንዲያልፉ ያደርጉና መደፈርን ኖርማላይዝ እንድናደርግ ያደርጉናል ማለት ነው። አልሞተችም፣ በቃ ካልሞተች አካሏን አላሳጣትም፣ እንዲህ ያላደረጋትም በቃ ልጅሽን በሰላም ያዥና ተቀመጪ ትባላለች እናት ማለት ነው። እና ስለዚህ መሞት ስላለ ተደብ መደፈር በቃ ኖርማል ተብለን ብለን እንድንቀበል ያደርጉናል ማለት ነው። ሌላው ተመሳሳይ ፆታ ምንድነው? ጋብቻ ሴትና ወንድን ነው። እኛ እንግዲህ ታሪካችንም ከሃይማኖታችንም ስንለማመዱ የቆየ ነው። አሁን ግን ከተመሳሳይ ጾታ ጋር ብቻ ይሉንና የአስራ አራት ዓመት ልጃችን ከቦይፍሬንዷ ጋር አመሸች ብትባል አንድ ሴት የአስራ አራት ዓመት ልጅ ኖርማል ነው ወንድ ነው በቃ ጥሩ ተቀበሉት ይባልና እንደ ትክክል፣ እንደውም ቶሎ አስተዋውቁን ማነው ጓደኛሽ ማነው ጓደኛሽ ቦይፍሬንድሽ እየተባለ የአስራ አራትና የአስራ አምስት ዓመት ልጆች በጣም አት ኤርሊ ኤጅ ሪሌሽንሽፕ የሚጀምሩበት ምናልባት ኤርሊ ኤጅ ፕሬግነንሲ ስምታውቁት ነገር ነው። የአስራርተኛ ክፍል ተማሪዎቻችን በጣም እንግዲህ ማትሪክ ሲፈተኑ አምቡላንስ የሚጠብቃቸው ምጥም የመጣባቸው ተማሪዎችን ሁሉ እያየን መጣን ማለት ነው። ስለዚህ ይሄ የሚያስገድደን ምንድን ነው? በጣም መጥፎ ነገር አእምሯችን ላይ ስላለ ልጆቻችን በቃ በኤርሊ ኤጅ ላይ ሪሌሽንሽፕ ቢጀምሩ ምንም ችግር የለው ወንድ ነው ጓደኛዋ ወንድም ከሆነ ሴት ናት፣ ገርልፍሬንድ እችን ብቻ ነው ቼክ የምናደርገው እንጂ ትክክለኛው ታይም ላይ ራሱ ሪላሽንሽፕ እንዲጀምሩ አለማድረግ በጣም አስቸጋሪ ነገሮችን እንደ ኮንሲኮንስ ይዞ ይመጣል። ስለዚህ ኖርማላይዚንግ አብኖርማሊቲ ስምላችሁ ይህንን ነው። እንደ ማህበረሰብ ፕራክቲስ እንዳናደርጋቸው መፈራቸው በጣም አስደንጋጭ ነገሮች ውስጥ ልምምዶች ውስጥ እየገባ ነው። ጂም አካባቢ ሴት እህቶቻችን ምትለብሱ ልብስ ፕሊስ ተመልከቱት። ለራሳችን እንደ ሴትነት ዋጋችንን እንዲግሬድ የሚያደርግብን ነገር ነው። ራቁትን የመቆም ያክል ሁሉንም የሰውነት አካል የሚያሳይና የሚያጋልጥ በተለይ አንድ ታይት አለ ጂም ታይት እና ሳይሆን በጣም ነው ሪቴት የሚያደርግ እና ምንድን የፈለግ ነው? ምንድን የፈለግ ነው? ምናልባትም ኦፖዚት ሴክስ ላይ የሚፈጥረው ነገር የእነሱን ደካማጎን እያየን ሁሉ የነሱ እነሱ የሚሸነፉበትን የሚወድቁበትን ነገር እያየን የምንመጣበት ነገር ውድቀት ነው መጨረሻው። ስለዚህ ክብር አይደለም እና እኛ ደግሞ ኢትዮጵያዊያን ነን። ታሪካችን ይሄ አይደለም፣ ሃይማኖታችን ይሄ አይደለም። እና ህዞቻችን ፕሊዝ እንደው የምናደርጋቸው ነገሮች በቀጥታም ሆነ በተዘዋዋሪ ክብራችንን እንደው አንደርስ ስሜት የሚያደርጉብን ነገሮች እንዳይሆኑ እፈራለሁ። ስለዚህ ኖርማላይዝ ልናደርገው አይገባም ይሄንን ነገር ማለት ነው እና አደራ ይሄንን ነገር እንደ ቶፒክ መልሼ ያየሁት ሁላችሁንም ይጠቅማል ብዬ ስላሰብኩ ነው። በሚቀጥለው ካፍታ ቆይታ በኋላ ደግሞ በሚቀጥለው ቆንጆ ቶፒክ ተመልሼ እመጣለሁ። ሰላሳ ደቂቃ ከቤቲ ጋር ተመልሰን መጥተናል። ከሰላሳ ደቂቃ ከቤቲ ጋራ ወደ ከፍታ ከፍ ወዳለው አመለካከት ከፍ ወዳለው አሳሰብ ራሳችንን ይዘን የምንሄድበትን ስነ ልቦና እና እንደው ግንዛቤ ይፈጥራል የምለውን ፕሮግራሜን እንደቀጠልኩ ነው። ስለዚህ ሁለተኛው ቶፒካችን ኢትኖሴንትሪዝም የሚል አምስተኛ ፕሮግራም ከዛኛው ታስታውሱ ከሆነ እሷንም እንግዲህ ለዛሬ ሰመሪያ አዘጋጅቼላችኋለሁኝ። ኢትኖሴንተሪዝምን ዚኖሴንተሪዝም የሚሉ አይዲዮሎጂዎችን በደንብ ስፋት የተመለከትነው ነገር ነው የሚሆነው። ኢትኖሴንተሪዝም ማለት የኔ አሳሰብ፣ የኔ አይዲዮሎጂ፣ የኔ ሃይማኖት፣ የኔ ብሄር፣ የኔ ማንነት፣ የኔ ትምህርት ደረጃ፣ ወይም ደግሞ በአንድም በሌላ የኔ የሆነው ነገር በሙሉ ትልቅ ነው፣ ትክክል ነው፣ አንደኛ ነው ብለን የሌሎችን አንደርስትሜት ማድረግ መናቅ ሌሎችን ከራስ ጋር በማወዳደር እንደው ዲግሬድ ማድረግ ትክክል ያልሆነ ሜንታሊቲ ትክክል ያልሆነ አሳሰብ ስለሆነ ልንጥለው ይገባል። ከላያችን ላይ ልናራግፈው ይገባል። የራስን ማክበር ጥሩ ነገር ነው። የራስን ነገር መውደድ ጥሩ ነገር ነው። የኔን ባህል፣ የኔን ሃይማኖት፣ የኔን ሁሉ ነገር እወደዋለሁ ነው እንጂ ማለት ያለብን የኔ ብቻ ነው አንደኛ ማለት ከጀመርን ግን ህመም ነው ማለት ነው። ስለዚህ የእኛ የሆኑ ነገሮች ሁሉ ክቡር ናቸው። የኔ የሆነው ነገር ሁሉ ውድ ነው። ኦፍኮርስ በጣም የሚያስደስት አሳሰብ ነው፣ የራስን ነገር ማክበር። ኢትዮጵያዊነት በጣም ድንቅ ነው። ኢትዮጵያዊነት ውድ ነው። ግን ኢትዮጵያዊነት ብቻ አይደለም አንደኛ። የሌሎችንም ብሔር የሌሎችንም ዜግነት አንድ እርስ ስሜት ማድረግ የለብንም እና ኤትኖሴንተሪዝም የራሱ ጥሩ ጥሩ አድቫንቴጆች አሉት። ዲስአድቫንቴጅስ ወይም ደግሞ ዲሜሪትሶች አሉት። ስለዚህ ወደ ፕሮግራሙ ስትመለሱ የተብራራ ነገር ታገኛላችሁ። ለዛሬ ሰመሪ ግን አደራ እምላችሁ ነገር ሁልጊዜ የኔ ነገር አንደኛ ነው ሳይሆን የኔ ነገር ውድ ነው፣ ቆንጆ ነው፣ ጥሩ ነው፣ አከብረዋለሁ፣ እወደዋለሁ የሚለው ነገር በውስጣችን ሊኖር ሪሰርስ ይገባል። በዛ ተቃራኒው ደግሞ ዚኖሴንተሪዝም ደግሞ የኔ ነገር በጣም ትንሽ ነው፣ ራስን አንደርስቲሜት ማድረግ፣ ሌሎችን ከፍ ማድረግ ደግሞ የራሱ ትንሽ ጥሩ ነገሮች ቢኖሩትም መጥፎ ነገሩን ይበዛል። ስለዚህ ራስን ዝቅ ማድረግ የኮንፊደንስ ጥያቄንም ይፈጥራል እና ራስን ዝቅ ሳናደርግ በራስ ማንነት እየኮራን ግን ከሌሎች መማር የምንችልበትን አቅም ይፈጥርልን ይገባል። ይህንን ማንነት ልናዳብር ይገባል እና በኤትኖ ሴንተሪዝም ወይም ዚሮ ሴንተሪዝም ያነሳኋቸው በጣም በጣም ውድ ውድ ሀሳቦች አሉ እና የኔ ተከታዮች የኔ ወዳጆች ወደ ኋላ ተመልሳችሁ ፕሮግራሞችን ዲቴል እንድታዩ ጋብዛችኋለሁ። ምክንያቱም በጣም ወሳኝ ነገሮችን እያነሳን ስለሆነ። ስለዚህ እንደዚህ አይነት አሳሰቦች ማህበራዊ ግንኙነታችንን ያበላሹብናል፣ በስራ ላይ ወይም ደግሞ በስራ ውሏችን ውስጥ በእለት ተዕለት ህይወታችን ውስጥ እንደዚሁም ደግሞ ሞያዊ ግዴታችንን በምንወጣበት ስፌር ላይ ችግር ውስጥ ይከተናል። ስለዚህ እንደዚህ አይነት ሜንታሊቲዎችን አስተካክለን አስታራቂ የሆነ አሳሰብ ሊኖረን ይገባል። የራሴን ነገር ወዳለው ግን ያንን አንደርስቲሜት ማድረግ ወይም መናቅ ሳይሆን የራሴን ነገር እየወደድኩኝ ክፍተቶችን ወይ ደግሞ ደካማ ጎኖቼን ከሌሎች የምማርበትን ነገር የመፍጠር ሜንታሊቲን እንድናዳብር አደራ ላለው። በዚህ አጋጣሚ ሰብስክራይብ ሼር ማድረጋችሁን ሳትረሱ ካፍታ በኋላ ተመልሽ ይመጣል። ሰላሳ ደቂቃ ከቤት ይጋር ተመልሰን ተገናኝተናል። በሶስተኛው ሰመሪ ላይ እንግዲህ ለዛሬ ማለት ነው የተገናኘን ይሆናል። ስድስተኛውን ፕሮግራሜን ነው በባለፈው ፕሮግራም ስድስተኛውን ዛሬ በሶስተኝነት ሰመሪ የሚሰጣችሁ እንግዲህ። ብዙዎቻችሁ እንደው ቤቲ ትንሽ አዝናኝ ሆን ፕሮግራሞች ደረቅ ሀሳቦችን ባይዝ እያላችሁ ኮሜንት ለሰጣችሁኝ ሰዎች በጣም ነው ከልብ ማመሰግነው። ግን አንዳንድ ጊዜ ትንሽ ጭብጡ ጠንከር ያለ ሀሳብን ይዤ ስለምመጣ ለዛኛው ነገር ጊዜ ስለሌለኝ ነው። ፕሊስ እና እንደምንም ብላችሁ አጫጭር ደቂቃዎችን እንደው እንድትከተሉኝ አደራ ላለሁኝ ሌሎች ሌሎች ፕሮግራሞችን እያካተትን እንግዲህ ትንሽ የእናንተንም ስሜት ኮንሲደር ለማድረግ እሞክራለሁ ማለት ነው። አለዛ ውዝዋዜ ውስጥ ልገባ ነው። አለዛ እንግዲህ ወይ ሙዚቃን ልሞክር ነው ማለት ነው። ለቀልድ ነው። ለማንኛውም ኮንክሪት የሆኑ ነገሮችን ስለማቀርብላቸው ትንሽ ታገሱኝ፣ ተተታዮች ለማለት ነው። በሶስተኝነት እንግዲህ ዛሬ ወደ እናንተ ማደርሰው ኦፖርቹኒቲ ኮስት የሚላን ቆንጆ ሀሳብን ነው። ኦፖርቹኒቲ ኮስት የምንለው እንግዲህ ምንድን ነው? ሁለት አስፈላጊ ነገሮች በአንዴ የመጡና ለምርጫ ግራ ይገባናል ህይወት ላይ በጣም ፈታኝ ይሆንብናል፣ አንዳንድ ጊዜ እና ኮስት የምናደርገው በቃ ይሄኛውን ይዤ ይሄኛውን ልተወው የምንለው ነገር እንደ ኦፖርቹኒቲ ኮስት ልንይዘው እንችላለን ማለት ነው። እና ህይወት ላይ በጣም ከባድ ነው። ምናልባት በሴናሪዮ እዛኛው ፕሮግራም ላይ ዋናው ኦሪጂናል ፕሮግራሙ ላይ በሴናሪዮ እየከፋፈል አይተነዋል፣ ግን ዛሬ እንደ ሰመሪ ለምሳሌ አንድ ተማሪ የዩኒቨርሲቲ ተማሪ ሊሆን ይችላል ትምህርቱን እየተማረ በትርፍ ጊዜው ስራ ሊሰራ ይችላል። የትርፍ ፓርታይም ስራ ማለት ነው። ሌላው ደግሞ አይ ፓርታይም ከምሰራ የምማረውን ትምህርት ላይብረሪ ሄጄ ባጠናው ትምህርቴን፣ እውቀቴን ባዳብር ይሻለኛል ብሎ ሊወሰን ይችላል ማለት ነው ስለዚህ እንግዲህ ይሄ ምርጫው የሱ ነው። ወይ ከትምህርት በኋላ ስራ መስራት ወይ ደግሞ ቀል የተማረውን ነገር በላይብራሪ በተለያዩ መጽሐፎች ድጋፍ እንግዲህ ንባቡን አዳብሮ እውቀቱን ከፍ ማድረግ እንግዲህ ይሄ የእሱ ምርጫ ነው የሚሆነው። ስለዚህ የሚሻለኝ የትኛው ነው ብሎ በደንብ አስቦ መርምሮ የመወሰን ሁኔታን ነው እንግዲህ ኦፖርቹኒቲ ኮስት የሚመለከተው። ሌላው ደግሞ እንደው በህይወት ደግሞ በጣም ያሳዝኑኝን ሰዎች ልንገራችሁ። በትዳር አሜሪካን ሀገር ወይ ደግሞ አውስትራሊያ፣ ካናዳ ወይ ደግሞ አውሮፓ ላይ ሚስት ትሆንና ልጆች ይኖራሉ። እሱ ደግሞ ኢትዮጵያ ውስጥ በጣም ተመችቶት ምናልባት ታዋቂ ሰዎች ደግሞ ሲሆኑ ከሀገራቸው ወጥተው ለመኖር በጣም ይቸገራሉ። እና አገራችን፣ እኔ አገሬ ላይ ለመኖር የምፈልገው ከህዝቤ ጋር ነው መኖር የምፈልገው፣ ከአድናቂዎቼ ከአክባሪዎቼ ጋር መኖር ነው የምፈልገው ይላል። እሷ ደግሞ ለልጆቻችን ትምህርት ለተለያዩ ነገሮች ውጩን አለም ትመርጣለች። እና ኦፖርቹኒቲ ኮስት ያደርጉታል። አንዳንዴ ሊፋቱና ሊለያዩ ይችላሉ። እነኚህ ሰዎች ማለት ነው ምንን ለማግኘት ለልጆቻቸው የተሻለ ነገር ለማግኘት ትዳሩን ኮስት ያደርጉታል፣ ወይ ደግሞ ትዳሩን ሳክሪፋይ ያደርጋሉ እና እስከ ፍቺ የሚሄዱ ሰዎች ያላዝኑኛል። በጣም ከባድ ነገር ነው። ትዳሩን መጠበቅ ልጆቹን ደግሞ የሚያሳጣ ነገር ይኖራል። የተለያዩ የማይነገሩ ምክንያቶች ይኖራሉ። ግን አንዳንድ ጊዜ ትልልቅ ተቋምን እንደ ትዳር አይነት ተቋምን የምናፈርስበት እና ሌላ ነገር የምንመርጥበትንም ነገር እንመለከታለን እና ትንሽ በጣም ከባድ እንደሆነ ስለማሰብ ነው ያነሳሁት። በጣም ግን የሚገርመኝ ነገር የዚህ የቴሮሪዝምና ኢዲዮሎጂ ምናልባት እንደው ክሊፕ ላደርግላችሁ እፈልጋለሁ። ፔንታገን ትዝ ይላችኋል። አንድን ግዙፍ አውሮፕላን ይዘው ሄደው ሰፕተምበር ኢለቨን ላይ አንድን እንግዲህ ህንፃ ያን የሚያክል ጃይንት ህንፃ እንግዲህ ህዝብ ህዝብ ነው፣ ውስጡ ያለው ማለት ይቻላል። ህይወት አሳጥተው የራሳቸውን ህይወት አጥተው በዛ ላይ ያን ግዙፍ አውሮፕላን ይዘው ያንን ሁሉ እንግዲህ የብዙ ነገር ኪሳራ ያደረሱት ምን አገኛለሁ ብለው አስበው ነው ይህንን ሁሉ ህይወት የቀጠፉት፣ የራሳቸውን ህይወት የቀጠፉት? እንደው የቴሮሪዝም አይዲዮሎጂ በምን ደረጃ ብሬኖሽ ቢደረጉ ነው ምን ብለው ቢያሳምኗቸው ነው ብላችሁ አስባችሁ ታውቃላችሁ ስለዚህ አንዳንድ ጊዜ ህይወትን አተን ምን እናገኛለን ብለው ነው ሰዎች ሌሎችንም ሰዎች አጥፍተው ራሳቸውን የሚያጠፉት ብዬ ሁልጊዜ እንደው ላነብም እንደው በዚህ መንገድ እውቀት ቢኖረኝ ብዬም የማስብበት ነገር አለ እና አንድን ነገር ለማግኘት ሌላን ነገር ማጣት ነው ኦፖርቹኒቲ ኮስ ውሳኔ ይፈልጋል እውቀት ይፈልጋል ዝግጅት ይፈልጋል እና ግን ቀለል ባለው ህይወታችን ውስጥ ግን የተሻለውን ነገር ለራስ አድርገን እንደው ተከትሎ ሊመጣ ይችላል። አሁን አስፈላጊ አይደለም ብለን ደግሞ የምንተዋቸውን ነገሮች ኦፖርቹኒቲ ኮስ ልናደርግ እንችላለን። ሯጮቻችንን ተመልክታችሁ ከሆነ እንቅልፋቸውን፣ ምቾታቸውን ጥለው ሌሊት አስራ አንድ ሰዓት አስር ተኩል ተነስተው ተራራ ላይ ሲሮጡ ታያላችሁ። መተኛት እየቻሉ ተማሙቀው ጥሩ ቁርስ በልተው ከቤተሰብ ጋር ማሳለፍ እየቻሉ ለሊት ከጅብ ጋር የሚሮጡ ልዩ ነገር አገኛለሁ ብለው ስላሰቡ ነው። እና ኦፖርቹኒቲ ኮስታቸው ምቾታቸው ይሆናል፣ ግን የሚያደርጉት ደግሞ ወደፊት ራዕይ ብለው ህልም ብለው የያዙትን ነገር ይሆናል ማለት ነው። ስለዚህ ምርጫን ይጠይቃል፣ ግንዛቤን ይጠይቃል፣ ብስለትን ይጠይቃል። እና በሶስተኝነት ዛሬ ሰመሪ ወደ እናንተ ማድረስ ነው እንግዲህ ኦፖርቹኒቲ ኮስትን ይሆናል። ስለዚህ ዛሬ ምን ምን ተመለከትን ማለት ነው? ኖርማላይዚንግ አብ ኖርማሊቲስ ኢትኖሴንተሪዝም ዚኖሴንተሪዝም እንደዚሁ ማወ መጨረሻ ላይ ደግሞ ኦፖርቹኒቲ ፖስትን በጥሩ ሰመሪ ወደ እናንተ እናደረስኩ ተስፋ አደርጋለሁኝ። ሰላሳ ደቂቃ ከቤት ይጋር እንግዲህ ሰመሪያችን እንጨርሰናል። በሶስተኝነት ሰምራይዝ ያደረኩላችሁ ፕሮግራም ዛሬ ይህን ይመስል ነበረ። ተከታታዮች አክባሪዎች በሙሉ ዩቲዩብ ቻናሉን ሰብስክራይብ፣ ሼር ያደረጋችሁ እንግዲህ በሚቀጥለው ማክሰኞ ምሽት ላይ በዚሁ ሰዓት እዚሁ ቦታ ላይ በዚሁ ቻነል ጠብቃችኋለውኝ። ስለተከታተላችሁኝ በጣም ነው አመሰግነው። ሁላችሁንም እወዳችኋለውኝ። ሰላም ቆዩኝ።